ጤና ይስጥልኝ የተወደዳችሁና የተከበራችሁ የቴኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል። ከቴኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የኤርትራ መንግስት ሰራዊት ከኢትዮጵያ መሬት እንዲወጣ ዓለም አቀፍ ጫና ሊደረግ ይገባል ሲሉ በብልጽግና መንግስት የፓርላማ ባሊዮምጣ አምባሳደር ዲናሞች ተናገሩ። አምባሳደሩ ኢሳያስ አፈወርቂ በደንብ የማይረዱት የኦሮሞ ሀሳብ አንስተው ግጭት እየቀሰቀሱ ነው፣ በሀገር ውስጥ እንጣጣቂዎችን እያበረታቱ ነው ማለት ጽፏል። በዚህ ላይ ተጨማሪ ያለው። የህወሓት አመራሮች ትግራይ ሙሬላ ጦርነት ከሚያስገባ አካሄድ ይቆጠሩ በማለት ፓርቲው ጠየቀ። ፓርቲው በአሁኑ ሰዓት የትግራይን አጠቃላይ የፖለቲካ ጥያቄዎች በጦርነት ለመፍታት የህወሓት አመራሮች እየተንቀሳቀሱ ነው ማለት ከሷል። በዝርዝር ናያል። አቶ ታየ ደንዳ ከአገር ሊወጡና ሊሸሽ ሲሉ ነው የተያዙት፣ ማለት መንግስት ወነጀለም። እናት ፓርቲ ደግሞ አቶ ታየ ደንዳን ከስር እንዲፈቱ ጠይቋል። የፍርድ ቤቱ አቶ ታየ ደንዳን ወደ ማረሚያ ቤት ወርደው እንዲከታተሉ በትላንትናው ዕለት ውሳኔ አሳልፏል። በዚህም ላይ ተጨማሪ ይዘናል። ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው በማለት የጤና ባለሙያዎች ቅሬታቸውን አሰሙም። በርካታ ቀናትን ካስቆጠሩ የጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ አብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ መሆኑ የተሰማ ሲሆን ይህም ሀሰተኛ ባለሙያዎች እኛኛን የማይወክሉ ናቸው ማለት የባለሙያዎች ማህበር ጠይቋል በዝርዝር ነው ያለ ኢህአፓ የተሰኘው ፓርቲ ለአዳነች አቤቤ የተሰጠው ሽልማት የሚመለከተኝ አይደለም አለ ከንቲባዋ አዳነች አቤቤ የፖለቲካ ፓርቲዎች የተሰኘ የጋራ ምክር ቤት ሽልማት ሰጥቷቸዋል ኢህአፓ ግን ይህ አይመለከተኝም ብሏን በዝርዝር ነው በሱዳን እርዳታ የጫኑ የመንግስታቱ ድርጅት መኪኖች ጥቃት ደርሶባቸዋል። ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበሩ የተባበሩት መንግስታት ድርጅት መኪኖች ላይ ነው ጥቃት የደረሰባቸው የተባለው። ተመልካቾቻችን እነዚህና ኃይሎችን በዝርዝር ነግራቸዋለሁ፣ አብራችሁ ይቆዩ። የኤርትራ መንግስት ሰራዊት ከኢትዮጵያ መሬት እንዲወጣ ዓለም አቀፍ ጫና ሊደረግ ይገባል፣ እኛም ትዕግስታችን አልቋል በማለት የብልጽግና የፓርላማ አባል አምባሳደር ዲና ሙፍቲ ተናገሩ። አምባሳደር ዲና ሙፍቲ ኢሳያስ አፈወርቂ ባለፈው የኤርትራ 34ኛ ዓመት የነፃነት ባዓል ላይ ባደረጉት ንግግር ላይ መሰረት አድርገው በጽሁፍ ባወጡት ታታቸው ኢሳያስ አፈወርቂ የኢትዮጵያን ሰላምና ደህንነት የማይመኝ የውስጡን ችግር ደግሞ መፍታት ያልቻለ ማለት ወንጅለዋል ኢሳያስን በተመለከተ በጻፉትና ሆርን ሪቪው በተሰኘ ድረገጽ ላይ በሰፈረ ሀሳባቸው የብልጽግና መንግስት ወክሎ የጻፉት አምባሳደር ዲና ሙፍቲ ኢሳያስ አፈወርቂ በደንብ የማይረዱትን የኦሮሞማ ሀሳብ አንስተው ግጭት እየቀሰቀሱብን ነው ሲሉም ዝተዋል። በዚህ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ አባል ናቸው የተባሉት አምባሳደር ዲና ሙፍቲ የኤርትራ መንግስት ወታደሮች ከኢትዮጵያ ግዛት እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ሀይሎች ድጋፍ ከመስጠት እንዲጣቀብ ዓለም አቀፍ ማህበረሰብ ግፊት እንዲያደርግ ሆረር ሪቪው በተሰኘው ድረገጽ ላይ በጻፉት አስተያየት አስነብበዋል። የአምባሳደሩ ንግግር ከሰሞኑ በተለያዩ የብልጽግና አመራሮች በኩል ሲሰጥ የነበረውና ለኢሳያስ አፈወርቂ ይሁን ሌላ ሰው በግልጽ ያልተለየለት መልስ በተመለከተ አሁን ላይ የተሻለ ሁኖ የተገኘው ሆኗል። ይህም ኢሳያስ አፈወርቂና ንግግራቸውን በመጥቀስ ነው መልስ የሰጡት አምባሳደር ዲና። አምባሳደሩ ከዚህ በፊት የኤርትራ ሰራዊት በኢትዮጵያ ውስጥ ገብቷል አልገባም በሚለው ጉዳይ ላይ የውጭ ጉዳይ ሚኒስትር ቃል አቀባይ ሆኖም በፍጹም አልገባም በማለት የኤርትራ መንግስት ኃይልም ሆነ ሌሎች አጠቃላይ እንቅስቃሴዎች ሙሉ የኢትዮጵያን ጥቅም ያስከበሩና ወዳጅነት ያለባቸው ማለት ሲከራከሩ ነበር ናቸው። ታዲያውን አምባሳደር ዲና የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉም ቁጭት አለብን በማለት የጦርነት ፍላጎታቸውን ጽፏል። የፕሬዚዳንት ኢሳያስ ዋና ትኩረት የትግራይና አማራ የብሔር ሚኒሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል የሚሉት አምባሳደሩም በዚህም የማይረዱትን ኦሮማ ሀሳብ በማንሳት በእኛ ላይ ጦርነት እንዲቀሰቀስ እያነሱ ነው ይላሉ። የኢትዮጵያ መንግስት መገልበጥ ነው ያሉት ዲና ሙፍቲ፣ ይኸውም የኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል ማለት አስጠንቅቀዋል። ታዲያ ነው የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ና በአሁኑ ሰዓት የፓርላማና የውጭ ጉዳይ ኮሚቴ አባል የሆኑት አምባሳደር ዲዳንፍቲ የኤርትራ መንግስት ወታደሮች ከኢትዮጵያ እንዲያስወጣ ዓለም አቀፍ ጫናዎች እንዲደረጉ ጥረት እናደርጋለን። ከዚህም ባለፈ ደግሞ የኤርትራ መንግስት በተለይ ኢሳያስ አፈወርቂ ለውስጡ ትኩረት ይሰጥሻለዋ ሲሉ ጽፏል። አምባሳደሩ በአስተያየታቸው ኢሳያስ በኢትዮጵያ ውስጥ አንዱን ብሔር ከሌላው ብሔር ግጭት እንዲፈጠር ማድረግ የቆየ ባህላቸው ነው ማለት ወንጅለዋል። ጨምረውም ፕሬዚዳንቱ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን በመደገፍ ፌዴራል መንግስቱን ለመጣል ጥረት እያደረጉ ነው ከማለታቸው ባለፈ ለኋላዊ መሬታችን ይዘዋል ብለዋል። አምባሳደሩ ይንበሉ እንጂ በትግራይ አካባቢ ያለው እንቅስቃሴ ከኤርትራ ጋር ሰላማዊ የሚባል ግንኙነት መፈጠሩን ተከትሎ የመጣ አስተያየት ሆኗል። ከዚህ በፊት ኢሳያስ አፈወርቂ ባገኙት አጋጣሚና ሚዲያ በተሰጣቸው ጊዜ ሁሉ የትግራይ ፖለቲካ ኃይሎችን የሚሆነጅሉበት የተገኙበት ከ20 ዓመታት ታሪክ ያለፈ ቢሆንም በባለፈው የ34ኛ ዓመት በዓላቸው ግን ኢሳያስ አፈወርቂ የፌዴራል መንግስቱን በተለይ ኦሮሞማ ብለው የጠሩትን የአብይ አህመድ መንግስትን በቀጥታ ሲተቹ በአሁኑ ሰዓት ወዳጅነትን አፍርቷል የተባለውን የህወሓትና የትግራይ ኃይሎችን ጉዳይ በዝምታ አልፈውታል። ይህም በአፍሪካ ቀንድ አዲስ የፖለቲካ ጅማሬው ያመጣ ሲሆን የኢትዮጵያ መንግስት በተለይም የብልጽግናው ኃይል በአሁኑ ሰዓት የኤርትራ መንግስትና የትግራይ ኃይሎች የፈጠሩትን ግንኙነት በመንቀፍ በአካባቢው ጦርነት ለመቀስቀስና የወደ ፍላጎቱን ለማርካት የሚያውልበትን የመሬት ጥያቄ ይዞ መጥቷል። ባለፉት ጊዜያት ጠቅላይ ሚኒስትሩን ጨምሮ በትግራይ በኩል መሬታችን ተይዟል ብሎ ጥያቄ ሲያቀርቡ ኮሚቴ አዋቅረናል፣ የኤርትራ ኃይሎች የትግራይ የኢትዮጵያን ድንበር አልፈው ገብተው ከሆነ እርምጃ እንወስዳለን በማለት ሀሰተኛ መረጃዎችንና የማይመስሉ ቃሎች ሲገቡ መቆየታቸው ይታወቃል። አሁን ላይ ታዲያ የራሳቸውን ፍላጎት መሰረት ማድረግና የፖለቲካውን ለውጥ መሰረት ማድረግ አምባሳደር ዲና ሙፍቲና መስል ሰዎች እየወጡ የኤርትራ ኃይሎች የኢትዮጵያን ድንበር አልፎው ይዘዋል እርምጃ ልንወስድባቸው ይገባል ማለት መጻፍ መጀመራቸው ብዙዎችን እያነጋገረ ያለ ጉዳይ ሆኗል። የህወሓት አመራሮች ትግራይን ወደ ጦርነት ጥፋት ከሚያስገባ አካሄድ መቆጠብ አለባቸው ሲል ፓርቲ ጠየቀ። የህወሓት አመራሮች ካለፈው ጦርነት ያላገገመችው ትግራይ ክልል እንዳግም ወደ ጦርነት ማጥፋት ከማስገባት አካሄድ ይቆጠቡ ሲል ተቃዋሚ ሳልሳይ ወያነ ነው የገለጠው። በሌላ በኩል በክልሉ ተደቅኖ ነው ያለው የፖለቲካና የጸጥታ አደጋ የሚያስቀረው እውነተኛ ፖለቲካዊት እንዲደረግም ፓርቲው ጥሪ አቅርቧል። የህወሓት ወታደራዊ ክንፍ መክሰሱን አሁንም ቀጥለዋል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳዊ ወያነ ትግራይ ትላንት ባሰራጨው መግለጫ እንዳለው ከኢትዮጵያና ኤርትራ መንግስት፣ ባህርይ እንዲሁም አካሄዱት ካለው የሚዲያ ዘመቻ መነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን እነዚህ በጋራ በትግራይ ላይ ጦርነት ከፍቶ የነበሩ ኃይሎች ዳግም ትግራይን የጦርነት አውድማ እንዳያደርገ ስጋቱ ከፍተኛ ነው ብለዋል። የትግራይ ጉዳይ አጀንዳቸው ያልሆኑ ናቸው ያላቸውን የህወሓት መሪዎች ትግራይ ካለፈው ጦርነት በጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከመጀመሩ ቆይተዋል በማለት የከሰው ሳልሳይ ወያነ ትግራይ በተለያዩ አቅጣጫዎች ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው ሊቆጠቡ ነው የሚለው ለዶች ብል የተናገሩት የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ሀይሉ የትግራይ ፖለቲከኞች ህዝቡን ለአደጋ የሚያጋለጥ አካሄድ ያቁም ብለዋ፣ ወደ ስርዓት አልበኝነት እያመራል የሚል ስጋት እንዳላቸውም ጨምረው ተናግረዋል። በሌላ በኩል ሳልሳይ ወያነ ትግራይ እንዳለው አላማቸውና ጥያቄያቸውን በሰላማዊና ህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ያለ ሲሆን ይህም እንዲፈጠር ያደርገውን ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት ማድረግ ተደቅኖ ያለውን የከፋ አደጋ እንዲቀ ቅልብስ እንዲሰራ ጥሪ አቅርቧል። ከባለፉት ስልሳ አመታት ዓመታት ወዲህ በትግራይ የፖለቲካ ጥያቄያቸውን ለማስመለስና ህወሓትን ለመቃወም በሚል ነፍጥ አንስቶ የሚንቀሳቀሱ ሀራ መሬት ወይም ነፃ መሬት በሚል ቦታ ላይ እየተደራጁ ያሉ ኃይሎች አሉ። በቅርብ የተመሰረተው ስምረት ፓርቲ የህዝብ ግንኙነት ተጠሪ የሆኑት አቶ ረዳይ ሃለፎም ስለዚህ ነፃ መሬት ላይ ስላሉ ተዋጊዎችና ና ከቲዲኤፍ ስለወጡ ኃይሎች ሲናገሩ ጥያቄያቸው መሆን አጠቃላይ ሀሳባቸው ይገባናል የምንደግፈው ነው ነገር ግን ከኛ ጋር ግንኙነት የላቸውም በማለት ተናግረው ነው ነበር። ይህ ፌደራል መንግስት ዩኒፎርም የጦር መሳሪያና ሌሎችን የሚያቀርብላቸውና እነዚህ ህዋት እንዲሁም ቲዴፍ እንዋጋለን ብለ እየተንቀሳቀሱ ያሉ የትግራይ የጦር አባላት በአፋርና የተለያዩ ቦታዎች ላይ እየተራጁና እንቅስቃሴ እያደረጉ የሚያሳዩ ቪዲዮዎች ተለቀዋል። ከቲዴፍ አባላት መካከል እየጠፉና ፍላጎት ያላቸው እየተቀላቀሉ የተባለውን ጉዳይ የብልጽግናው መንግስት እንደ ፕሮጀክት ይዞ እየሰራበት ያለ ሲሆን ዩኒፎርምን ጨምሮ ቁሳቁስ ገንዘብና የጦር መሳሪያ እያቀረበላቸው ነው ተብሏል። በትግራይ ያለው ፖለቲካዊ ያህል የተቃወሙ ታጣቂዎች ሀገሮች ማካከላቸውን አፋር ክልል አድርገው እየተንቀሳቀሱ መሆኑን ዓለም አቀፍ ተቋማትና ሚዲያዎች ጭምር እየዘገቡ ይገኛሉ። ታዲያ በአሁኑ ሰዓት በትግራይ ያለው ፖለቲካዊ እንቅስቃሴ ከወትሮ የተለየ ሳይሆን አሁን ሞ ጦርነትን የሚወልድ መሆኑና የህወሓት አመራሮችን በናቶ ጌታቸውና በእነ ደብረጽዮን መካከል መፈረካከስ፣ ወታደራዊ አመራሮችን ቢሆን በነዚህ አካሄዶች ውስጥ ያላቸው ቅሬታን ተከትሎም አሰላልፋቸው መቀየራቸው ጦርነትን የሚወልድ እንጂ ሰላምን የሚያመጣ አይደለም በማለት ብዙዎቹም እየተቹት ይገኛሉ። አቶ ታየ ደንደዓ ከአገር ሊወጡና ሊሸሹ ሲሉ ነው የተያዙት። ማለት መንግስት ወነጀለም። እናት ፓርቲ ደግሞ አቶ ታየ ደንደዓ ከስር እንዲፈቱ ጠይቋል። ከትላንት በስቲያ ፖሊስ ቁጥጥር ስር ውለው ትላንትና ፍርድ ቤት የቀረቡት የቀድሞ ከፍተኛ ባለስልጣን አቶ ታየ ደንደዓ የተያዙት ሊሸሹ ሲሉ ነው መባሉን ባለቤታቸው ናቸው የተናገሩት። ከመያዛቸው በፊት የቀረቡበት ችሎት ቀደም ሲል ቀርበውበት ውድቅ የተደረጉትን ክሶች እንዲከላከሉ መወሰኑ የሚታወስ ሲሆን፣ በትላንትናው ዕለት ደግሞ የዋስትና መብታቸው ተነስቶ ጉዳያቸው ማረሚያ ቤት ሆነው እንዲከታተሉ መደረጋቸውን ባለቤታቸው ለቢስ ተናግረዋል። የቀድሞ የሰላም ሚኒስትር ዴታ አቶ ታየ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ለቢስ እንደተናገሩት ሰኞ ግንቦት 24 2017 ዓ ም አቶ ታየ ከመሪያ ቤታቸው በፖሊሱ ተይዘው የተወሰዱ ቢሆንም በትላንትናው የፍርድ ቤት ሂደት ግን ሲቀርቡ የተያዙት ሊሸሹ ሲሉ ነው ተብሎ እንደቀረባቸው ተናግረዋል። የብልጽግናው አገዛዝ አቶ ታየ ደንዳን በተደጋጋሚ ወደ ስር የሚያጉዛቸው መሆኑ አሁን ላይ ቀጥሏል። ለሁለተኛ ጊዜ የታሰሩት አቶ ታየ ደንዳ የብልጽግና ፓርቲና መሪያቸውን ዐብይ አህመድን አምርር በመተቸት እንዲሁም የመብት ጥያቄዎችን በማንሳት በማህበራዊ ሚዲያ የሚመለከታቸውን ጥያቄዎች በማንሳትና ለነዛ ማብራሪያ በማቅረብ የብልጽግናን አካሄድ በመተቸት የሚታወቁ ሆነዋል። ታዲያ ከትላንት ወዲያ ከቤታቸው በጸጥታ ኃይሎች ተወስደው የታሰሩት አቶ ታዬ ድንዳ በአሁኑ ሰዓት ሊወጡ ሲሉ ነው ያስኳቸው ቢልም አገዛዙ በዚህ መንገድ ሳይሆን በተለያየ ሁኔታ እሳቸውን አስሮ ለማቆየት እንደፈለገ ብዙዎች የተናገሩት ሆኗል። የታየን እስር ሀሳብ የመግለጽ ነጻነት ለመገደብ ከመፈለግ ጋር የተያዘ ስለሚመስል ሊለቀቁ ይገባል የሚለው ደግሞ እናት ፓርቲ ነው። እናት ፓርቲ አቶ ታዬ ድንዳ ያለ ቅድመ ሁኔታ እንዲፈቱም ጭምር ነው የጠየቀው። ፓርቲው ትላንትና ባወጣው መግለጫ ሀሳብን በነጻነት የመግለጽ መብትለ ለመገደብ ከመፈለግ ጋር የተያያዘ ነው በማለት አቶ ታዬ ድንዳ በአስቸኳይ ሊፈቱ ይገባል ሲል ጠይቋል። ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው ማለት የጤና ባለሙያዎች ቅሬታቸውን አሰሙ። በርካታ ቀናት ካስቆጠረው የጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ጠቅላይ ሚኒስትር ዐብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ መሆን መታወቁን ተከትሎ ነው ተቃውሞ የተቀረበው። ይሁንና እነዚህ ተወካይ ተብለው ከጠቅላይ ሚኒስትሩ ጋር ውይይት ሊቀመጡት እየተዘጋጁ ያሉ ባለሙያዎች የአብዛኛው የጤና ባለሙያ ጥያቄ የማያስተጋቡና ለመንግስት ቅርበት ያላቸው ሆን ተብለው በአደረጃጀት የተመለመሉ መሆናቸውን መሰረት ሚዲያ ቅሬታ አድርሶኛል ብሏል። ስብሰባው እየተዘጋጀ ያለው ከመላ ሀገሪቱ ከተውጣጡ የፓርቲ አባላት ከሆኑ ባለሙያዎች ጋር እና ይህንን ደግሞ መላው የኢትዮጵያ ህዝብ ሊያውቅ ይገባል ማለት ለሚዲያ አስተያየታቸውና ቅሬታቸውን ያቀረቡ የጤና ባለሙያዎች አስተባባሪዎች ናቸው። የኢትዮጵያ ጤና ባለሙያዎች ማህበር በቴሌግራም ቻናሉ ላይ ባደረገው መጠየቅ 94 ፐርሰንት የሚሆኑት ባለሙያዎች በቀጠል ሊደረግ የታሰበው ስብሰባ እንደማይወክላቸው በምርጫቸው አሳይተዋል። እስከ መቼ በይስሙላ ስብሰባና በውይይት ህዝብን ለመሸወድ ይሞክራል? ለማንኛውም ደህና ተከፍለንና መሰረታዊ ነገር ተሟልቶልን ሳይሆን በብዙ የኢኮኖሚ ሀሳብ ጭንቀት ውስጥ ሆነን ሳንታከት በፍቅር እያገለገልን ያለን ህዝብ ሆይ እውነታውን ይወቅልን በማለት በዚሁ ዙሪያ መልእክታቸውን አስተላልፈዋል። አክለውም ታዲያ በቀጣይ ቀናት ማንኛውም ከጤና ባለሙያ ጋር ተሰበሰበ ተብሎ የሚሰራ የሚዲያ ፕሮፓጋንዳ በሙሉ እውነተኛውን የተቸገረውን፣ የራበውን ጥያቄ እየጠየቀ ያለውን የጤና ባለሙያዎች እንደማያውክል ህዝባችን እንዲያውቅልን እንፈልጋለን ብለዋል። እርካታ ምግብ አይሆንም በችግር ሀገራችን ጊዜ ለራሳችን ለልጆቻችን ሊደርስልን አልቻለም። የቤት ኪራይ አይከፍልም፣ ከመታረዝ አያድንም። አድምጡን፣ ስሙን ከሚወክሉን የኢትዮጵያ ጤና ባለሙያዎች ብርድ አባላት ብቻ ጋር ለመወያየት ፈቃደኛ ሆኑ በማለት የአገዛዙን ባለስልጣናት ጠይቀዋል። የአገዛዙ ሊቀመንበር ዐብይ አህመድ ዝምታን መርጦ ከቆየ በኋላ በራሱ የብሔራዊ ደህንነትና የመንግስት መዋቅር አድርደርስ ስር የመለመላቸውን የህክምና ባለሙያዎች ከተለያዩ የአገሪቱ አካባቢዎች በመጥራት ንግግር ለማድረግና ዲስኩር ለማሰማት እንዲሁም አሁን ላይ እኔ ነገርኳችሁን ከተቀበላችሁ በሚቀጥለው ጊዜ የተሻለ ተስፋ ላችሁ ለማለት እየተዘጋጀ መሆኑን ተረጋግጧል። የፖለቲካ ፓርቲዎች ጋራ ምክር ቤት ለከንቲባ አዳነች ዩ የሰጠው ሽልማትን የኔ የሚመለከተኝ አይደለም አለ ኢህአፓ። ኢህአፓ አባል የሆነበት የአዲስ አበባ የፖለቲካ ፓርቲዎች ጋራ ምክር ቤት ግንቦት 25 ቀን 2017 ለከንቲባ አዳነች የሰጠው ሽልማት ፓርቲውን አይወክልም ተብሏል። ፓርቲው በጋራ ምክር ቤት በኩል ከከንቲባዋ ጋር ውይይት እንዲደረግባቸው ያስገባቸውን ገብጋቢ ህዝ ጥያቄዎች ወደጎን በተገፉበት ሁኔታ የጋራ የኢህአፓ የአዲስ አበባ ቅርንጫፍ ጽህፈት ቤት ቀድሞ ሳይመክርበት ምክር ቤቱ ለከንቲባዋ ሽልማት መስጠቱን አውግ ተወግዟል። ሽልማቱ ከመኖሪያው በግፍ ለተፈናቀሉና የቤት ባለቤትነታቸው ለተነጠቁ የከተማዋ ህዝብ የበደል በደል መሆኑን ፓርቲው ወቁልኝ ብሏል። የጋራ ምክር ቤቱ ከተቋቋመለት አላማ ውጭ በተደጋጋሚ የገዥው ፓርቲ ርካሽ አላማ ሲያራምድ ተስተውሏል፣ ያለው ኢያፓ የጋራ ምክር ቤቱ በተቋቋመለት አላማ መሰረት ነጻነት ጠብቆ እንዲጓዝ ማሳሰቡም ተዘግቧል። የብልጽግና አገዛዝ ሁሉንም የሀገሪቱን የፖለቲካና የማህበረሰብ አደረጃጀቶች በመጥለፍ እንዲሸልሙት የሚያደርጋቸውና እንዲያመሰግኑት የሚያደርጋቸው ሲሆን አዳነቻ ተሻቢ በአዲስ አበባ ብቻቸውን ተወዳደረ በሚባልበት ሰዓት፣ በአሁኑ ሰዓት ላይ የፖለቲካ ሀይሎች በሙሉ ከአዲስ አበባ ተጠርገው በወጡበትና በተሳደዱበት ነዋሪዎች በተፈናቀሉበት ሁኔታ የፖለቲካ ፓርቲዎች የጋራ ምክር ቤት የተሰኘ አደዳድ ሸልሟቸዋል መባሉ በራሱ አነጋጋሪ ሆኗል። እንዳያፓ ያሉ ፓርቲዎች ግን ይህ የሚመለከታቸው አይደለም ማለታቸውን ተደምጧል። በሱዳን እርዳታ የጫኑ የመንግስታቱ ድርጅት መኪኖች ጥቃት ደረሰባቸው ተባለ። ወደ ሰሜን ዳርፎር እርዳታ ጭነው ይጓዙ የነበሩ የተባበሩት መንግስታት ድርጅት መኪኖች ጥቃት ደርሶባቸዋል። የድርጅቱ ቃል አቀባይ የመጀመሪያ ደረጃ ሪፖርቱ በማለት ባወጡት የክስተቱ መግለጫ ላይ በርካቶች መጎዳታቸውን ገልጸዋል። የሱዳን መንግስት የጥበቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጎች በጥቃቱ መገደላቸውን ገልጾም ግድያውን የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙት የፈጥኖ ደራሽ ኃይል ታጣቂዎች ናቸው ሲል ወንጅሏል። ይሁን እንጂ የፈጥኖ ደራሽ ኃይሉ ጥቃቱን ያደረሰው ሱዳን ጦርኖ ሲል ባጸፋው ከሷል። ጥቃቱ የተፈጸመው ሰኞ እለት ማታ ኤልኮማ በተባለች ከተማ ውስጥ ነው። የተባበሩት መንግስታት ድርጅት ጥቃቱ ማ እንደፈጸመ ያለው ነገር ባይኖርም መኪኖቹ ረሃብ እየታየባቸው ነው ወደ ተባለችው ኤልፋሽር ከተማ ለመንቀሳቀስ እየተጠባበቁ ባለበት ወቅት ነው ጥቃቱ የተፈጸመው። ኤልፋሽር በሰሜናዊ ዳርፉር በሱዳን ጦር ቁጥጥር ስር የምትገኝ የመጨረሻዋ ከተማ ነች። የሱዳን ንጹሃን ዜጎችና ወታደሮች በፈጥኖ ራሽ ኃይሉ ታጣቂዎች ከአንድ ዓመት በላይ ጥቃት ሲፈጸምባቸው ነበር። ሰኞ ማታ በተፈጸመው ወደ ኤልፋሽር ሪጓዙ የነበሩ የተባበሩት መንግስታት መኪናዎች ላይ የነበሩ አራቱ አባላት ሲገደሉ ሁለት ደግሞ መቁሰላቸውን የፈጥሮ ራሽ ኃይሉ ቃል አቀባይ ባሻ ታቢቅ በኤክስ ገጻቸው ላይ አጋርተዋል። የኤልኮማ አስቸኳይ ጊዜ በጎ ፈቃድ ሰራተኞች በፌስቡክ ላይ ባጋር ተንቀሳቃሽ ምስል እርዳታ የጫኑ መኪኖች ሲቃጠል የሚታይ ሲሆን ለጥቃቱ የሱዳን ጦር ድሮኖቹን ተጠያቂ አድርጓል። ኤልኮማ በፈጥኖ ደራሽ ኃይሉ ቁጥጥር ስር ስትሆን ከዚህ ቀደም ከሱዳን ጦር ጋር በነበረው ውጊያ በተደጋጋሚ ኢላማ ነበረች። በከተማዋ ላይ በደረሰ ተደጋጋሚ ጥቃት ንጹሃን ሲገደሉ የመሰረተ ልማት መውደሙም ቀጥሏል። በኤልኮማ የሚገኘው የአስቸኳይ ጊዜ በጎ ፈቃደኞች እሁድ ዕለት የሱዳን ጦር ሰራዊት በአውሮፕላን የተደገፈ ጥቃት ፈጽሞም 89 ሰዎች መገደላቸውን ወይም መጎዳታቸው ተገልጿል። የሱዳን ጦር በቀረበት ውንጀላ ላይ ግን እስካሁን ምላሽ አልሰጠም። እንደ ሱዳን ትሪቢዩን ዘገባ ከሆነ ጥቃቱ የደረሰው ማ በሚገኝ በርካታ ሰዎች የሚገበያዩበት ስፍራ ላይ ነው። በሱዳን በሚካሄደው የእርስ በርስ ጦርነት ከሁለት ዓመት በፊት የተጀመረ ሲሆን በዓለም ላይ አስከፊ የተባለው የሰብዓዊ ቀውስ አስከትሏል። ማክሰኞ እለት የተባበሩት መንግስታት ድርጅት የስደተኞች ተቋም ቃል አቀባይ ዩጂን ቢሆን ጦርነቱ ከተጀመረ ጊዜ አንስቶ ከአራት ሚሊዮን በላይ ሰዎች መፈናቀላቸውን ተናግረዋል። ጦርነቱ እንደ አውሮፓውያን አቆጣጠር በ2023 በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለ የስልጣን ሽኩቻ ምክንያት የተቀሰቀሰ ነው። በሁለቱ ኃይሎች መካከል አለመግባባት ከመፈጠሩ በፊት በጋራ በመሆን የሱ የሱዳን የሽግግር መንግስት ከስልጣን ማውረዳቸውም ይታወሳል። የተወዳችሁና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ምን ያለው